ከሀገር የሚወጣውም ከሌላ ሰው ጋር አይደለም እና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም ሳታፈቅረውም አይቀርም። እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው። ሄርሜላ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚ አይሆንም። እኔም ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ገባክ? እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ሻሁን፣ አንቺ ከሌላ ሰው ጋር ሌላ ሕይወት ቢጀምር ምንም አይመስልሽም? ይመስለኛል ምንምም አትጎጅ። እርግጠኛ ነሽ? ብጎዳ እስከ ዛሬ ድረስ አልጎዳም ነበር። ይሄ አሁን ልጅ አለ በመካከላችሁ። የእሱም ልጅ ነው፣ የአንቺ ልጅ ነው። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ እኔና ቡርኬ ተመልሰን መተናል። ዛሬ የተመለስንበትም ምክንያት የምንነግራችሁ ይሆናል ማለት ነው። መጀመሪያ ግን ቡርኬ ሰላም በላቸው። ሰላም እንዴት ናችሁ ቤተሰቦች? አለን እግዚአብሔር ይመስገን። እያላችሁበት ሰላማችሁ ብዝት ይበልል። ዛሬ እንግዲህ የመጣንበት ሀሳብ ምንድን ነው? እንግዲህ ይህን ሰሞን እየተፈጠሩ ያሉት ነገሮች ከአይምሮ በላይ ሆነውብናል። አንዳንድ ማን ጠብቃቸው ነገሮች እየተከሰቱ ነው። ይደረጋሉ ብለን ብቻ ያልጠበቅነው ነገር አንድ እህታችን እያደረገች ነው። እና በዛ ጉዳይ መነጋገር አለብን ብለን እኔና ቤላ አውርተን ነበርና አጋጣሚ ሆኖ ዛሬ ሩታ ጋር ማንም ሰው በሌለበት ሰዓት ቤተሰቦቿ እህቶቿ ወንድሞቿ በሌሉበት ሰዓት ገብተን ሩታን ማግኘት እንፈልጋለን። ምናወራትም ወሬ ያለ ማለት ነው እና በዛ ደውላለን። አሁን ማንም የለም ቤት ቶሎኑ እናወራ ብላል ነው የመጣ ነው ማለት ነው አማርኛ ወይ ደግሞ በቃላት ሳይገለጹ ነገር ግን ስሜቶቻቸውን አይተን ሰዎቹን አይተን በሚያደርጉት ነገር ምንረዳው ሀሳብ አለና ያንን ሀሳብ ሌላ ሰው ላይ ተረድተናልና አብርሃምን ሌላ የምታፈቅረው ሴት እንዳለች የተሰማንና ያንን ነገር ደግሞ ሩታነች ክፍተቱ እንዲሰፋም እንዲጠብም ማድረግ የምትችለው ብለን ስላሰብን ክፍተቱን እንድታጠበው አብርሃምና አንቺ እንድትቀጥሉ እንፈልጋለን። ስለዚህ ከአብርሃም ጋር ያለውን ነገር የመጀመሪያውን፣ ያለፈውን፣ የድሮውን ታሪክ የተጨቃጨቅንበትንም የተጣላንበትንም ታሪክ እርሺውና። አሁን አዲስ ህይወት አዲስ ምዕራፍ ጀምራቸዋል ከልጃችሁ ጋር አስተካኪው ለማለት ነው ዛሬ የመጣ ነው ነገር ግን ሩታ ማታስተካክለው ነገር ከሆነ ድሮ የነበራት አቋም አለ አልታጠቅም አልስማማም የምትለው ነገር አለና ያ ሀሳብ ማትቀይር ደግሞ ከሆነ አብርሃም ወደማይሆን ነገር ውስጥ እንደሚገባ ነው እየሰማ ያለ ነው እና ቤተሰቦች ከሌላ ሰው ጋር ግንኙነት እንዳይጀምር እንፈልጋለን ማለት እንዲጀምር አንፈልግም አቅራቢው ላይ ያለው ወይ ደሞ ዙሪያው ላይ ያሉ ሰዎች ደሞ በሱ ፍቅር በሱ ደግነትና በሱ ጓደኝነት ሌላ ነገር ውስጥ እየገቡ እየተሰማ ስለሆነ ይሄ ነገር እንዲቆም ይፈልጋል። ሩታ አሁንም ማስተካከል የምትችለው ሩታ ነች። ነገሩን ዛሬ ከአብርሃም ጋር ያለኝ ነገር አስተካክያለሁ ወደ ትዳር ይመለሳለሁ ብለው ማውራት ያለባቸው ነገሮች እንግዲህ እንዲ ነገር እንዳታረቅ አን አንቺም እንዲ እንዲ ነገሮችን እንዳታረጊ ይተባበለው፣ ነገሩን መፍታትና ወደ ትዳራቸው እንዲመለሱ ነው የመጀመሪያው ሐሳባችን። ነገር ግን ይህንን ነገር ደግሞ ከሩት አካል መጣ ወይ ደግሞ ሩት አካል አደረገችው፣ ነገሮች እየሰፉ ይሄዳሉ ብዬ ነው ማስበውና ነገሮችን ማጥበብ ስለምትችል እሷ እሷን ለማናገር ነው ዛሬ። ይህንን ነገር ለማውራት ነው ከእሷ ጋር ተቀጣጥረን፣ ሰፈሯ ነው ያለ ነው እና አሁን ልንገባ ነው። ይህንን ይመስላል እኔ ጋር ያለው ሐሳብ ያው ቡሩኬ እንዳለ ነው። ቡሩኬ ሙሉ ለሙሉ ገልጾታል። እኔ እንደውም መናገር አልችልም፣ እንደዚህ አይነት ጉዳይ ላይ ማውራትም አልችልም። አውቃለው። በሩታና ባብርሽ መሀል እኛ መግባት አይጠበቅብንም። እኛ ምንም አይደለንም፣ ምክንያቱም እነሱ ናቸው ነገራቸውን የሚያውቁት፣ እነሱ ናቸው ከኛ በላይ ስለ ሁሉ ነገር የሚያውቁት ማለት ነው። ይመስለኛል ተደጋጋሚ ጊዜ አብርሃም እየገባ ቤት እሷንና ልጁን ካገኘ በኋላ ሩታ ወደ መጀመሪያ ስሜቷ ወደ መጀመሪያ ፍቅሯ እንድትመለስለት ይፈልጋል።

ካሜራ ይዘን የመጣሽ ሰላም ናችሁ። እንዴት ነው? ልጅ ደህና ነው? ፈጣሪ ይመስገን እ ከኔ ጋር ወደ ላይ ጎረምስ ነው። የሆነ አንድ ነገር ልናዋራሽ ነው የመጣነው ዛሬ። ትንሽ ጫን ኩን ግን ደግሞ መጀመሪያ እናትነት እንዴት ነው? ቆንጆ ነው ጥሩ ነው ምንም አይልም አሪፍ ነው አሪፍ ነው። እና ዛሬ የመጣ ነው ዋነኛ ነገር ታየ ምን ልንጠይቅሽ መሰለሽ፣ በቀደም ከአብርሃም ጋር መቼ አንዳንድ ነገሮችን አንስችልሽ ነበረ። ብዙ ነገር አሳስቦት ነበረ አብርሽ ማለት አንቺ ከአራስ ከወጣሽ በኋላ ከሱ ጋር ከኔ ጋር ትኖር ያለሽ ወይስ አትኖርም የሚለው ነገር ብዙ ነገር አሳስቦት ነበረ። እና የዛኔ መናገር በጣም ከብዶት ነበረ። አሁን ደግሞ እኛ ካለው አንፃር ከምናየው አንጻር ትንሽ ነገሮች እየከባበዱ ስለሆኑ ቢያንስ እንጠይቅሽ ብለን የመጡ ነው። ማለት እሱ ልኮቹ ነው ወይስ እናንተ ዝምብላችሁ ተነስታችሁ በራሳችሁ ነገር ነገር እሱ ልኮን ሳይሆን እሱ ላይ ያየነው ነገር አለ። እሱ ላይም ታዲያ እሱ ራሱ አይነግረኝም። እንደ እናንተ ናችሁ እንደ የምትነግሩኝ። ይሄ ነገር እሱ ያው እንደ ባለፈ እንዳልኩሽ ነው። አንቺ ተጭኖ መናገር ምናምን የሚችል አይመስለኝም። ለምን ሲባል እሱንን ያላ የሚፈልገውን ነገር ራሱ ይናገር እንጂ እናንተ ናችሁ እንደ የምትናገሩት። ማለት ካልነገራችሁም ምንም እንትን ሳትሉ ሳታወሩትም ከመጣችሁ ግባ ሀሳቡ እናንተ እንጂ እሱ አይደለም ማለት ነው። አያሳቡ ምናምን አይደለም ሩታይ፣ እኛ የምናየው ነገር ነው። ከሱ ጋር ነው የምንውለው። በዚህ ሰዓት የሚያደርገው ነገር አንዳንዴ አይተሽ የምትረጁ ነገር አለ። ያን ነገር ደግሞ የሆነ ነገር ከመፈጠሩ በፊት ቢያንስ ላንቺ እንጠይቅሽ እና ቢያንስ ነገሮችን ማቅለል ከቻልሽ በአንቺ በኩል ነው የትኛውም ነገር መቅለል የሚችለው። የትኛውም ነገር መስታከል የሚችለው በአንቺ በኩል ነው እና አብርሽ ያው ቡርክን ብታወራ ደስ ይለኛል። ያለውን ነገር እሺ ይ በዚህ ሰዓት ማውራት አልነበረብንም እንደ ሀሳብ የሚዘምበት አልነበረብንም። ነገር ግን የተሰማንን ስሜት እኛ ጋርም ብቻ ሳይሆን ከኛም አልፎ ሌላ ሰው እየተጎዳ ስለሆነ ምንድነው ያለው ሀሳብ አንቺ ጋርና አብርሽ ጋር እንደ መጀመሪያው አትሆንም ወይ ወይንስ እንዴት ነው የሚለው ነገር ማወቅ እንፈልጋለን። ያሳስበናል ምክንያቱም ይህ እናንተ የሚመለከት ጉዳይ አይደለም። በዚህ ልክ እናንተ እንደዚህ ሊታወሩኝ አይገባም። ሲጀምር ደግሞስ ማን ነው እየተጎዳ ያለው? እኔ በእኔ ምክንያት ማን ይጎዳል? ማንስ ሊጎዳ ይችላል? የሚጎዳው አብርሃም ነው ሌላም ሰውም ደግሞ በአብርሃም ዙሪያ ደግሞ ሌላ ሰውም እየተጎዳ ነው። በእኔ እና እሱ ጉዳይ ከእኔ እና እሱ ውጭ ማንም ሊጎዳ አይችልም። ገባ። ይሄ ሌላ ነገር ነው ማለት ሌላ ነገር ስትይ በቃ ይሄ ሌላ ሀሳብ ወይ ሌላ ወሬ ወይ ደግሞ ሌላ ዓላማ ኖሮት ካልኖረ በስተቀር ግባ። በእኔና በሱ ጉዳይ እኔና እሱ እንጂ ልንጨቃጨቅም ልንከራከርም ልናወራውም የሚገባው ሲቀጥልም ደግሞ እኔና እሱ በእኔና እሱ ጉዳይ ልንጎዳ የሚገባው እንጂ ጨራሽ ከኛ አልፎ ሌላ ሰው ሊጎዳ እንደገና እናንተ ተጨንቃችሁ መታችሁ ልታወሩኝ ኢቭን ምንም ሳይላችሁ ምናምን ምን ዓላማ ሊኖረው ይችላል ሩታ? እስኪ አስቡ። እኔ ምን አውቄ አላማውንማ፣ እናንተ ንገሩኝ። አይ ምንም አላማ የለውም ዝም ብለው ስታስቡ የሆነ ነገር ሊኖረው ይችላል ብለህ ትገምታለህ። ያንን አላማ ግን እኔ ላውቀው አልችልም። ልገምት ወይም አለው እንደ ይህ ብዬሽ ልጠራጠር እችላለሁ እንጂ ላውቀው አልችልም። እነሱ ያንን ነገርም የምታውቁት እናንተ ናችሁ። እናንተ ንገሩኝ እንጂ። አይ ምንድን ነው ሀሳባችን፣ በቃ እንደ መጀመሪያው የመጀመሪያው አይነት ፍቅር እንዲመለስ ነው የመጀመሪያው ፍላጎታችን። እና አንቺ ጋር ደግሞ ያለው ስሜት እንደዛ እየመሰለን አይደለም እና አብራሙ በመጣ ቁጥር የነበረው ነውና ይህን ነገር እኔ እና እሱ ጉዳይ ነው። እናንተን እኮ የሚመለከት ነገሩ አይደለም። ማለት ለምን በዚህ ልክ እንደዚህ እየሆናችሁ እንዳለ አልገባኝም። እኔ እና እሱ አውርታ ልንጨርሰው ልም ፈጣን የሚገባ ጉዳይ ሲሆን እናንተ በዚህ ልክ እንዲህ መሆናችሁ ለእኔ ሁሌ ጥያቄ ነው የሚሆንብኝ። ሩታ ልክ ነሽ፣ እናንተ መካከል እኛ አያገባንም። ልክ ነሽ፣ በባልና ሚስት መሀልም መግባትም አያስፈልገን። ግን ደግሞ እንደ ጓደኛ አንዳንድ ነገር የሚያማክረን ነገር አለ። ገብቶሻል። እንደ ጓደኛ የሆነ ነገሮች የሚያማክረን ነገር አለ። ከእኛም ደግሞ የሚጠብቀው እናንተ ይህን ነገር አማከራችሁ። ስለዚህ ስላማከራችሁ መታችሁ፣ እኔን አብራችሁ ትሆናላችሁ ወይስ አትሆንም? ካልሆንሽ ምናምን

ይህ ነገር ደግሞ እንዲደጋገም አልፈለግንም። እኔ እና ቤል አውርተን የመጣነው ዛሬ እሺ። አሁን ደሞ ሜን ፖይንት ነገር በደንብ በግልጽ አውሪ ግዴላችሁ። አንደኛ ነገር አንቺና አብርሽ አንድ ላይ እንድትሆን እንፈልጋለን። ያው አብርሽ ብዙ ምንትን እየሰጠሽው አይደለም መሰለኝ፣ በዚህ ሰዓት፣ ማለት ቦታ እየሰጠሽው አይደለም። እሱ የሚሰማው ስሜት እየገፋሽው ምናምን እንደሆነ ነው። እሱ ነገር ደግሞ አብርሽን እየጎዳው እና ደግሞ ከሀገርም ሊውጣ እያሰበ ነው። ከሀገር የሚወጣው ደግሞ ብቻውን አይደለም ከሰው ጋር ነው፣ እና ያንን ነገር ደግሞ አንቺ እንድታስቆሚ እንፈልጋለን። በቃ ነገሮች የሚስታከለው በአንቺ በኩል ነው ሩት። አሁን በመሀላችሁ ልጅ አለ፣ አንድ የሚያደርጋችሁ ልጅ አለ። እንደ በፊቱ የሆነ የልጅ የልጅ ነገር ይብቃና አንድ ቤት ውስጥ እንድትኖሩ እኛ እንፈልጋለን። አብርሃምም እየመጣ እየከፋው መሄድ የለበትም። አንቺም እርግጠኛ ነኝ ደስተኛ አይደለሽም። ሌላስ ምትሉኝ ነገር የለም? ሌላ ምን እንለው ነገር የለም ማለት። እስኪ በራስሽ በኩል አስቢ እና ነገሮች እንዲስተካከል እንፈልጋለን። በቃ እሱ ነው። ከዛ በተጨማሪ ደግሞ ሩት አሁን አንድ ምነግርሽ ነገር ማለት አሁን ከሀገር ሊወጣ ነው ብሎ አቤል ጀምሮ ይቻልና፣ ከሀገር የሚወጣውም ከሌላ ሰው ጋር አይደለም፣ እና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም ይመስለኛል። ይሄ ግምቴ ነው የእኔ ግምት ነው ግን እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላም እና በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስለአሰብን ወደ አንቺ የመጣ ነው። ስለዚህ እሱ ከእኔ ጋር ሲሆን እሷ እራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው? እንደዛ ማለት አይደለም ነው። በመጀመሪያ ደረጃ አንተ እንደዛ ለአልክ አይደለም ሀሳቤ ነገር ግን እሱ ከእኔ ጋር ሲሆን ኦልሬዲ አታዋለች ሰው እራሷን ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ህይወት መጥፋት ምክንያት መሆን አልፈልግም። ሲቀጥል ደግሞ ሳታፈቅረው አትቀርም ወይም መሰለኝ ምናምን ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔ ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከእነሱ ጋር እንደዚህ አይሆንም። ገባክ? ሲቀጥል ደግሞ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ። ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ላይ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ከባህልን በልጃችን ጉዳይ ሊፈለገውን ነገር ሊያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን ምናምን። ከዛ ውጭ ባለው ነገር ግን የራሱ ህይወት ነው የራሱ ላይፍ ነው፣ አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለእሷም ንገሯት፣ አብረን አንሆንም ብላለች። ስለዚህ አትጎጂም ራስሽንም አታጠፊም ብላችሁ ነገሯት። ለሱም ለሷ። እሺ ከሀገር ሊወጣ ደግሞ ካሰበ ማለት ነው ይሄዱ፣ ሁለቱም አንድ ላይ ገብተዋል። እኔ እስቲ ጠይቋት ብላችሁ አላከንም አላችሁኝ። ሊወጣም ሊያስብ ነው አላችሁኝ። ሶ ከኔ ጋር ሊሆን አይገባም ከነ አካቴው የሆነ እንዴት ነው? አማራጭ እኮ ነው እናንተም እያቀረባችሁልኝ ያላችሁት፣ እሱም የያዘው ሀሳቡ እንደዛ ከሆነ አዳምጠኝ ሀሳቡ እንደዛ ከሆነ አዳምጠኝና፣ አማራጭ ነው የያዘው እሱ። አሽጋርችን ከእሷ ጋር ነው፣ ካልሆነ ከሄድ ይላገጣሉ፣ አደለ ሀሳቡ። ምርጫ አንደኛ ነገር ምርጫ ውስጥ ልገባ የሚገባ አልነበርኩም፣ ግን ደግሞ ኖርማል ነው። ሲቀጥል ደግሞ እኔ ድሮም ብያችኋለሁ አሁንም እላችኋለሁ ወደፊትም እላችኋለሁ እኔ እናሱ አብረን አንሆንም ሄዱና ነገሩት ይሄ ንግግርሽ ነው ሌላ እርምጃ ውስጥ እንዲገባ እኮ ይግባ እኮ እንዲገባ እኮ የራሱ ህይወት እኮ እንዲኖር ከድሮኑ ትቻለሁ እኮ እኛ ደግሞ ይሄን ነገር አንፈልጉም እንዴ ባትፈልጉት ኖሮማ መታችሁ እንደዚህ እሱ ደፍሮ ያላወራውን ነገር እናንተን ታወሩኛላችሁ አትችሉም ከወጣ በኋላ ነገሮች ሌላ ነገር ከሄደ በኋላ ማወቅ የለብሽም። ነገሩን ማስተካከል የምትችው ችግር የለም። አይመለከተኝም። በማይመለከተኝ ነገር ውስጥ ገብቼ ምንም ማስተካከለው፣ በማይመለከተኝ ነገር ውስጥ ገብቼ ማወቅ አይኖርም። ሩታውን ማለት፣ አንድ ጥያቄ ልጠይቅሽ እና ከአብርሃም ጋር ያለውን ነገር ለምን ማስተካከል ከበደሽ? መጀመሪያ ፍላጎት ሊኖር ይገባል። ለመክበዱም ለመቅለዱም ፍላጎት ሊኖር ይገባል። እኔ ደግሞ አልፈልገው ነገር ማለት አንቺን አይጎዳሽም? አይጎዳኝም። ከሌላ ሰው ጋር ህይወት ቢጀምር ከሌላ ሰው ጋር ቢሆን አንቺን ምንም የሚጎዳ ነገር የለም። ሩታ ለምን ይጎዳኛል? እንዴት ይጎዳኛል? ገብቷል ማለት የልጅሽ አባት ነው። እዚህ ጋር አብርሽ፣ ታዲያ እሱ ከሌላ ሰው ጋር ስለሆነ አባትነቱን ይከዳል ወይም ያጣል? እኔ ያሳጣዋለሁ ወይ ነገሮች ያሳጡታል? ሌላ ላይፍ መጀመሩ ያሳጣዋል ምንም አባትነቱን የሚያስቀንት ነገር አይኖርም። እዚህ ጋ ቀለል እያደረግሽብን ነው። ማለት ያው ሁሉ ጊዜ በፍቅር አብራችሁ የቆያችሁ ምናምን እየመሰለሽ አይደለም። እና ወደኋላ መለስ ብለሽ በትክክል ስሜትሽ እንትን ብለሽ አስተካክል። አቀለልሽብኝ። እኔ እንደዚህ አልጠበኩም። ነገሩን ወደ ማስተካከል እንሄዳለን አለን ነበር ያሰብኩት፣ እኛ ስንመጣ ያሰብነው ማለት። ግን አቀለልሽና ሄድ ከፈለገ ምናምን እንደዚህ እንድትሄድ አንፈልግም። አልጠበቅንም እኛ ኦኬ፣ ስለዚህ እሺ አስተካክላለሁ ምናምን ምናምን እንድላችሁ ኤክስፔክት ያደረጋችሁት። እኔ ደግሞ ይሄ ከድሮን ጀምሮ የማልቀይረው ውሳኔ ብዬ ለሁላችሁም የተናገርኩት፣ ለእሱም በቃ ማንም የሚያውቀው ነገር ነው። እኔ መቀየር አልፈልግም። ገብተዋል። ምክንያቱም ብቻ ብዙ ያሳለፍኳቸው ነገሮች አሉ። እኔ ያ ነገር እንዲደገም አልፈልግም በህይወቴ ውስጥ ልክ ነሽ። ብዙ ነገር ሲቀጥል ደግሞ እኔ እናሱ መካከል እኔ እናሱ መካከል እኔ እንጃ፣ ዛሬም እንደገና ብናስተካክለው ነገም ሌላ ሰው እየመጣ ቢያቦካ ነው ይመስለኝ። እሱ የእናንተ ማለት የእናንተ አቋም ነው ማላችሁ። በዚህ ሰዓት ብዙ ነገር አይታችሁበታል ጓደኞቻችሁ እሺ የእኛ አቋም ሌላ ነገር ሊሆን ይችላል የኛ አስተሳሰብ ሌላ ነገር ሊሆን ይችላል እንደዛ ከሆነ ማለት ነው እሱ ይህን ነገር አያውቅም ነገር ግን እናንተ መታችሁ በዚህ ጉዳይ በጣም እያወራችሁ ነው ምናምን ከዚህ በላይ ከሀገር ሊወጣ እንደሆነ እናውቃለን እንደ ሀሳቡ እንደዚህ እየተምታታ እንደሆነ እናውቃለን አሳማኝ ጉዳይ አይገኝለትም ምድ ነው ከዚህ መቶ በመጣ ቁጥር የደበረው እንደሚመጣ ነው የሚነግረን እና ይህ ነገር ደግሞ መስተካከል አለበት ከአንቺ ጋር ፍቅር ከሆነ እኮ ሌላ እኮ ማለት ምክንያት እያደረገ ወይ እንደዛ። ሩታ ማለት ቤተሰቦችሽም፣ አባዬም፣ ሁሉም እህቶችሽም ምናምን ከአብርሽ ጋር እንድትሆኝ ይፈልጋሉ። ልጁ እነሱ ጉዳይ ነው። ቤተሰቦችን በዙሪያ ያሉ ሰዎች ምናምን አታካታቸው፣ ተዋቸው ሌሎች እሺ ማለት ያው ብዙ ሰው ይፈልጋል ለማለት ነው። አንቺ ብቻ ነሽ አሁን እምቢ እያልሽ ያለሽው፣ ካብርሽ ጋር አልሆነም እያልሽ ማለት ነው። ብቻ ብቻ ነገሮችን በአንቺ በኩል በጣም ቀላል ነው። ባንቺ በኩል ቶሎ ይስተካከላል። አሁንም ማለት ይሄ ሀሳብ እሱ ጋር አልደረሰ ማለት ለአንቺ ቀድመን የነገርንሽ አንቺ ታስተካክላለሽ ምናምን እናውቃለን ብዙ መንገድ እየሄዱ እንደሆነ ማለት ነው። አብርሃም እየሄደ እንደሆነ ብዙ መንገድ እናውቃለን ነ አንቺ ግን ካስተካከልሽው ነገሩ ይስተካከላል። ምንም ከአንቺ ጋር ሰላም ከሆነ ፍቅር ከሆነ ልጁን በሰላም ማሳደግ የሚችል ከሆነ ለምን ከሀገሩ ይወጣል? ለምን ሌላ ቦታ ሲሄዳል? ሌላ ሀሳብ ውስጥ ለምን ይገባል? ይህንም በማሰብ የመጣ ነው፣ በክፋት አይደለም። እና ማስተካከል ሚቺ ከሆነ ልጅ ተወልደዋል አይደል? ልጅ ደግሞ ያስታርቃል ስለዚህ አንድ እድል ስጭው እና ከዚህ በኋላ ምንም አይነት ስህተቶች እንዳይደገሙ ተነጋግራችሁ ቀይ መስመር አስመረች። እንደዚህ እንደዚህ ከሆነ እንደዚህ እንደዚህ ከሆነ ተባብላችሁ ወደ መጀመሪያ ፍቅራችሁ እንድትመለሱ ነው የምንፈልገው፣ የመጀመሪያው። ስለዚህ ይሄንን ነገር እሺ በይውና፣ እኔ በጣም ብዙ ቀይ መስመሮች ነበሩኝ ያለ አግባብ። በጣም ብዙ ጥሰው የሚያልፉ ሰዎች በዙብኝ እንጂ በህይወቴ ላይ ቆንጆ ቀይ መስመር አለኝ እኔ ጋር። እኔ የመስመር ወይ የባውንደሪ ችግር የለብኝም። ከአሁን አንድ ድል እንዳልኩሽ በቃ ግን ምን አለ መሰለክ፣ አንደኛው ቀይ መስመሬ ከአሁን በኋላ እኔ እና እሱ መካከል ምንም አይነት ነገር አይኖርም ነው፣ ከእሱ ጋር ከዚህ ነው የሚጀምረው። ሲቀጥል ደግሞ አሁንም እሱ ሳያውቅ ነው ነገሮች እያወራችሁኝ ያላችሁት ምናምን ምናምን እኔ ወይስ ይሄ ነገር ሌላም ቀን እንደማይደገም ምንም አይነት ማስረጃ የለኝም። እኔ እና እሱ መካከል በማናውቀው ነገር ሌሎች ሰዎችን ሌላ ነገር እንደማያውሩን ወይም እንደማይፈጥሩ ምንም ማስረጃ የለኝም። ምንም መተማመኛ የለኝም። ስለዚህ ድጋሚ ወደኋላ ተመልሼ እኔ መጎዳት ወይም መቁሰል አልፈልግም። ሲቀጥል ደግሞ ቅድም እንደነገርኳችሁ ነው። እኔ እናሱ መካከል ሰላም ሆነ ተፈጠረ ይባል አንድ ራሱ የሚያጠፋ ሰው አለ። እኔ ደግሞ አንድ ራሱን ለሚያጠፋ ሰው ለአንድ ነፍስ ተጠያቂ መሆን አልፈልግም። ኖ ሩታ ታጠፋለች ሳይሆን ሰው ነው ወሬ ነው የሚያወራው። ሰው ራሱን ታጠፋለች፣ ራሷን እየጎዳች ነው የሚለው ወሬ ነው ሚላ አፍቅራዋለች። ኖ ኖ ወሬ አይደለም። እናንተ እርግጠኛ ሆናችሁ እኮ ይዛችሁ ል መታችሁ። እርግጠኛ ሳይሆን ይኸውልሽ፣ በምታየው ነገር ነው ሩታ መከራከር ላስረዳሽ እየሞከርኩ ነው። አረ አታ ምንም እንድታስረዳኝ ከአሁን በኋላ ቤል በቀን ሶ ውሳኔን ነገር ያቸዋለሁ። አደለ ሂዱና ነገሩት፣ ሐሳቧ እንደዚህ እንደዚህ ሄደን አወራናት። ከአንተ ፍቃድ ውጪ ሄደን አወራሃት አንተ ነበር ልታወራት የሚገባው ግን እኛ አውርተናታል በሉት እና ከዛ ሐሳቧ እንደዚህ እንደዚህ እንደዚህ ነው። ስለዚህ አንተ ምናልባት ልጅ ልታገኝ ትሄዳለህ፣ ከእሱ ጋር ያለውን ጉዳይ ግን አትቀጥልም። አንተ ህይወትን ኑር በላችሁ ነገር። አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀመር ምንም አይመስልሽም? ለምን ምን ይመስለኛል? ምንምም አትጎጅ? እርግጠኛ ነሽ? ብጎዳ እስከ ዛሬ ድረስ አልጎዳም ነበር። ይሄ አሁን ልጅ አለ በመካከላችሁ። የእሱም ልጅ ነው የአንቺ ልጅ ነው። በመካከላችሁ ልጅ አለ። አዎ አለ። እና እሱ ከሌላ ሰው ጋር ህይወት ስለጀመረ ወይም ደግሞ ህይወቱን በሌላ መንገድ ስለቀጠለ ከልጁ ጋር ያለው ነገር ይቋረጣል ነው? ኖ መቋረጥ ሳይሆን በቃ አንቺ ማለት አሁን ላይ ምንም ላይ መስልሽ ይችላል። እሱን እሱን እንድትይዙልኝ ነው ፈልጋው። አንደኛ ነገር ከልጁ ጋር ያለው ነገር አይቋረጥም። ለልጁ የሚያስፈልገውን ነገር ማድረጉ አይቀርም። ገባ? እሱ ወዱም ሳይሆን ወድ በግዴታው የሚያደርገው ነገር ነው። ገብቷል አይደለ? ስለዚህ ምንም የምጎዳበት ነገር አይኖርም። እኔም የራሴን ህይወት እኖራለሁ። ገብቶችኋል በቃ ህይወት ይቀጥላል። እኛ ማለት አሁን የመጣ ነው፣ ያው እንደ ጓደኛ ያው በምናየው ነገር ነው። ቀድሞ አንቺ ጋር መምጣት ስላለብን ነበረ ያው እሱ ላይ ብዙ ነገር እያየን ማለት አልገባኝ ሁል ጊዜ ማለት እኔ እና እሱ መካከል የሆነ ጥሩ ነገር የሚፈጠር ሲመስላቸው ሰዎች የሆነ ነገር ፉርሽ ለማድረግ የሚሞክሩት ነገር። ግን ሁሌ ጥያቄ አይተሻል አደል? በሌላ ነው የምትረጊ ለማስተካከል ከፈለግሽ፣ ይህን ነገር እኛ የመጣንበት ነገር ምናምን ማስወገድ ትች ነበር፣ ማስተካከል ትች ነበር። አሁን ግን በሌላ ነገር ነው የተረ በማህላችን እኛ ነገሮች ለመስተካከል ሲል ምናምን ስቲ ነው አሁን እንደዚህ ሌላ የቻልኩት በመሀላችን የሆነ አይኖ ሲል ሳይሆን የሚመስ ሲመስላችሁ ወይም ደግሞ ሲመስላቸው ሌሎች ሰዎች እናንተን ሳይሆን ሌሎች ሰዎች ሲመስላቸው ሊስተካከል ሆኖ ምናምን እኮ አደለም ግን ደግሞ በቃ ላይ ካለ አደለ ከልጁም ጋር መጣ ምናምን ሲያዩ ይሄ ነገር እንደ በፊት ሊሆን ነው እንዲ ምናምን ይሄ ነገርማ የሆነ ነገር መሆን አለበት ብለው ቁጭ ብለው ስራዬ ብለው የሚያስቡ ሰዎች ያሉ ነው የሚመስለኝ። እንደ እኔ ነገር ግን እንደዛ ስለሆነ እኔ ወደ በፊቱ ተመልሼ እንደድሮ አይደለም ለማንም ስጋት እንዳይገባቸው በዚህ አጋጣሚ ልንገራችሁ ብዬ ነው፣ ለሁላችሁም። የትኛውም ነገር ማስተካከል ለሰውም ብለሽ አይደለም፣ ለሰው ብዬ ሳይሆን አሁን የምመናግራቸው የራሴን ሀሳብ ነው እየነገርኳችሁ፣ ሳይሆን ለእነሱ ብዬ ምናምን ሳይሆን ጀስት ሀሳቢ ነው። እና ምንም ስጋት እንዳይገባቸውም በዛው እንትን እንዲሉ ነው ለዛ እኮ አንድ እድል ስጪኝና በቃ እኔ የመጣንበት አይ ለማንም ከዚህ በኋላ የምሰጠው እድል ምንም አይነት አይኖረኝም። ሲጀመር ማለት ይሄንን ነገር አስቢበት ማታ ማሰብ አልፈልግም። ማለት ብታስቢበት ደስ ይላል። ይህን ነገር ሳላስብበት ነው ይህን ነገር የምመልስላችሁ። ልክ ከዚህ በፊት ረጅም ጊዜ አስቤበት በደጋጋሚ አስቤ አስቤ አስቤ አስቤ ምንም የማልቀይረው ውሳኔ እንደሆነ ስለገባኝ ስለተረዳሁት፣ እና እንደዚህ አይነት መደምደሚያ ሀሳብ ላይ ስለደረስኩኝ ነው። አስቢበት ስትሉኝ ነው የምላችሁ። ምንም የሚቀይር ሀሳብ የለኝ። በቀይርማ ኖሮ በፊት ቀይር ነበር። ሀሳብ የሚቀይርበት ብዙ መንገዶች ነበሩ። ከኛ ይልቅ ስለ አንቺና ስለ አብርሃም አንቺ በጣም በጣም የሚጠቅመውንም የሚጎዳውንም በደንብ ለይተሽ ታውቂያለሽ እና ቢያንስ እኛ ጫፍ ጫፉን ነግረንሻል ከዚህ በፊት ከዚህ በኋላ ደግሞ ለሚፈጠረው ነገር ምንም እንደማይመስልሽ እርግጠኛ ነኝ እንደዚህ አሁን እንዳወራሹ ከሆነ ማለት ነው እና ያው እኛ አቅማችንን ተናግረናል ከዚህ በኋላ ምንም ማድረግ አንችልም። በግዳጅ ምንም ነገር የሚሆን ነገር ስለሌለ ማለት ነው። ሩታዬ አክብረሽን ኑሩ። ቤት ድረስ ስላልሽንም ደግሞ እናመሰግናለን፣ ስላወራሽንም እናመሰግናለን እና በቃ ግቢና እናወራለን። በቃ ለማንኛውም በቃሽ ሰላሙ መልካም ልጅ